ሰላም ሰላም ሰላም ለእናንተ የሆኑ የዩቱብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እኔ አለሁላችሁ። እውነት ወዶቼ ብታዩ በጣም ወገቤ ነው ሙኛል ብታዩ እኔ ወገቤን መታመም ከጀመርኩኝ ማለት ነው በጣም ቆይቷል። እና ሰብር ብሎ ሀገሬ ገብቼ እውነት በባህላዊ ነገር ወገቤን እንትን ካላልኩኝ በጣም እውነት አሁን ባሳያችሁ ማለት ነው፣ ባሳያችሁ እኔ ወገቤን አስረኝ ያለሁት አያችሁ፣ አያችሁ ወገቤን ወገቤና ስሬ ነው ስራ የምሰራው ማለት ነው። እና አረብ ሀገር ብዙ እህቶቼ ማለት ነው በዚህ ምክንያት ማለት ነው በጣም ወገባቸውን እያሰሩ ወገባቸውን የሚያማቸው በጣም ብዙ እህቶች አሉ። እሱ ምንድን ነው ካላችሁ ከአቅማችን በላይ አንዳንዴ እቃ ምናነሳ ልጆች አለን፣ ግን በሰዓቱ አይታወቀንም። እኔ አሁን ትዝ ይለኛል ይህ ወገብ የጀመረኝ ሽንት ቤት ውስጥ ወድቄ ነው አሁን አስሬ ነው ወገቤን ያለውት እንዳሳየዋችሁ፣ ማለት ነው እንዳሳየዋችሁ፣ ወገቤን አስሬ ነው ያለውት እና ሽንት ቤት ሳጥብ ሽንት ቤት ሽንት ቤት ውስጥ አንሸራቶኝ ወድቄ ነው እንደዛ። የወገቤ የወገቤ መነሻ በቃ ያ ነው። እና ቆይቷል በጣም እና በጣም ብዙዎች እውነት፣ እዛ ሽንት ቤት ውስጥ እራሱ እኮ መቅረትም እኮ አለ፣ ስንት ነገር አለ፣ እግዚአብሔር ሲጠነቀቅልን ነው እንጂ እና እዛ ሽንት ቤት ውስጥም ትማለት አለ። እህቶች ሽንት ቤት ስታጡ ምናምን ጥንቃቄ አድርጉ። የሚያንሸራት ጫማ አድርጋችሁ ምናምን፣ ሽንት ቤት ውስጥ ብቻ ጥንቃቄ። ሽንት ቤት አሁን ስናጠብ ጥንቃቄ ማድረግ አለብን። ባላንሳችን ጠብቀን፣ እንዴት ቀስ ብለን አጥበን፣ ቀስ ብለን ያው መውጣት ነው እንጂ በጣም አብሶ ሽንት ቤት ውስጥ እንዲኮልድቃችሁ የሽንት ቤቱ ሴራሚክ ቻ። እግዚአብሔር የእሱ ስለሚጠነቀቅልን ነው። እና እኔ በጣም አሁን የወገብ እመምተኛ የሆንኩት እኔ በዛ የተነሳ ነው። በእውነት ወገቤን በጣም ነው የሚያመኝ። በጣም ምን ብዬ ልንገራቸው አሁን እዚህ ጋር ቆሜ ወደዚህ ስወዛወዝ ምናምን እንትን መስላለሁ በእውነት እንጂ ወገቤ በጣም በጣም። እና እዚህ ዱባይ ላይ በጣም ከአንዴም ሁለቴ ሶስቴ በጣም ሕክምና ይልጅ ያለው ምንም መፍትሄ የለ፣ ምንም እንደው ምንም በቃ። እኔ ግን የወገቤ መነሻውን አውቀዋለሁ። ሽንት ቤት ውስጥ ወድቄ ነው። በጣም የዛንሳት ሶርክ ማለት በቂጤ ነው ይሄ ዘጭ አልኩት። እና እንዲ ከኋላ ሁሉ መጥቶኛል፣ ግን እግዚአብሔር ተጠንቅቆልኝ ነው በእውነትና፣ በዛ ነው መነሻው ላችኋለሁ። የኔ ውዶች፣ ጥንቃቄ ማድረግ አለብን ቤት ውስጥ ራሱ ስንኖር፣ ሲጠሩ ስንራመድ፣ አቤት ብለን ስንኖር ጥንቃቄ፣ ከደረጃ ላይ እጥን ስንወጣና ስንኖር ጥንቃቄ ማድረግ አለብን። እሺ እህቶቼ፣ አንደኛ ከተቀደምን በኋላ ማፊ ፋይዳ እውነቴ ነው የምላችሁ። እና ይህንን ይመስላል የእኔ ውድ የዩቲዩብ ቤተሰቦቼ፣ በተረፈ ሰላም ናችሁ ግን እና ወገቤ ግን እግዚአብሔር እሱ እየጠበቀ ወግቤንም ማስሬ ቢሆን እንትን ብዬ ያው በሰላም ሀገሬ ከገባሁ በኋላ ቅድሚያ ለራሴ ነው የምሰጠው። እና ብዙ እህቶቼ በዚህ እንትን አሁን እኔ ይኸው ስንት ዛሬ ስንተኛ ቀኔ ዛሬ ማለት ነው፣ አምስተኛ ቀኔ ወይም ስድስተኛ ቀኔ ወገቤ መቃ እንደዚህ አስሬ ካለ ግን በቃ ለፈጣሪ ነው የኔ ለማንም አልተናገርኩም። ጌታ ምስክሬ ነው። በቃ በቃ እግዚአብሔር ሆይ እንደው በቃ እያልኩኝ ወደ እሱ ጋር ነው በቃ ትንም ለው እውነት ለሰው ብትናገሩ ምን እና ስለዚህ ወደ አምላኬ ነው በእውነት እትን እያልኩ ያለሁትና ወገቤን ረዥም ጊዜ ረዥም አመታት ነው ወገቤን የሚያመኝ ማለት ነው። እና ኢትዮጵያ ስገባዶ ሀሳብ የምን እንደሆነ ታቃላችሁ ቀጥታ ወደ የምንድነው ስሙ ይህ ባህላዊ ነገር ካወቃችኋት ለምለም የቦታ ጅሯ የሄደችበት የአሸዋ ውስጥ እንደዚህ ትን ብለ ማለት ነው። እዛ ነው የሚሄደው። እዛ እንደው አንድ ሳምንት ሙሉ ነው የምቆየው። አንድ ሳምንት ወደ ትን ነው ወደ ይርጋለም መስመር ነው መሰለኝ እሷ የተናገረችው እና አንድ ሳምንት እዛ የሞቅ ውሃ ውስጥ አሸዋ ውስጥ ትንላለው በባህላዊ ማለት ነው። ከዚህ በፊት ሄጀ ነበር። እንደዚህ እግሬን አሞኝ ማለት ነው። በጣም አሽሎኛል እና መድኃኒቱን ስላወቅኩት አሁንም ስሄድ እዛ ነው የምሄደው። ወገቤን አንድ ሳምንት አክል እግዚአብሔር ነው እንዴት እኮ እንደሚያመኝ ብታዪው። እግዚአብሔር እንዴት እንደሚያ አብሶ ለዲት ሰው ወገቡን አሳርፏል። አልጋ ላይ እንዴት ነው የሚያመው! በጣም እንዴ እንዲ እንዲ እንዲ እንዲ ፍልጥ ነው የሚያደርገኝ። እንደው አንዳንዴ አንዴ ፍሬ ብየተኛ ደግሞ ያመኛል እና አንዳንዴ ተውኛል፣ አንዳንዴ ይነሳብኛል እና ከባድ ነው። የአረብ ሀገር እና ስሜቱ ከምን እንደመጣ አቀዋለሁ። ሽንት ቤት ወድቄ ነው ሽንት ቤት ወድቄ ማለት ነው። ቆይቷል፣ የረጅም አመታት ነው የምነግራችሁ። ሰራተኞችና ሽንት ቤት ስታፍ እንግዲህ በእኔ እንትን ያሉት እንዳይላችሁ ጥንቃቄ ማድረግ አለባችሁ ውዶቼ እና ይህንን ይመስላል በተረፈ እናንተ ደህና ናችሁ እንዴት ነው እያበረታታችሁኝ ነው እንዳይረሳ እንግዲህ ሰብስክራይብ እንዳይረሳ ቪዲዮንም እስከ መጨረሻው የታችሁ ጨርሱልኝ እሺ በቅንነት ኢትዮጵያ ስገባ ማለት ነው፣ ታየኝ ሁሉ ገብቼ አንድ ሳምንት ሙሉ አልገይሽ እግዚአብሔርን። እኔ ምንም ሕክምና ቦታ ምናምን አልሄድም ማለት እዚህ ዱባይ ላይ ሕክምና ሄጅ ምንም ነገር የለም ያሉኝ። ኢትዮጵያ የበቃትን ነው የሚያስፈልገው የባህላዊ ማለት ነው እንደዚህ የሚፈዳዋ ምናምን አለ አይደል እና እሱንና የአሸዋ እቺ ለምለም የቡታ ጅሯ የሄደችበት እዛ ነው የሚሄደው። እግዚአብሔርን እዛ ሄጅ አንድ ሳምንት ሙሉ አልገይኔ እዛ እናቴ ቅድሚያ ለራሴ ማንም ምንም ነገር ብታደርጉ አያመሰግኗችሁም። ስለዚህ ቅድሚያ ማናችሁ ብትሆኑ ለራሳችሁ ስጡ። ልክ ኢትዮጵያ እንደሄዳችሁ የሚያማችሁ ልጆች ወደ ህክምና ጸበልን፣ መግባት ያለባችሁ ወደ ጸበል ይሁን በቃ አላደለን ለራሳችን ቅድሚያ መስጠት እዚህ ደክመን የገባንበት ያው በሰላም ደግሞ የገባን እራሳችን ትሪክ ማድረግ ዘና ዘና በቃ ራሳችን ፈታ ፈታ ማድረግ አይምሯችን ማደስ ትንሽ ቀን ብትም ማለት ነው። ቀጥታ ወደ ገደለው ወደ ስራ ምናምን ነገር ሳይሆን ትንሽ አይምሯችን እንትን የሚልበት ነገር ማድረግ ነው ያለብን። እነሱ ሲቀር ይቀራሉ ሁሉ ነገር። እሺ ውዶቼ እንደዛ ነው ያው እላችኋለሁ። ብርቱካን እየበላ ነው። ወገቤን ራሱ ጌታን ቁርጥ ቁርጥ እያደረገኝ ነው። በጣም እያመመኝ ነው። ወገቤ ምን እንደሚሻለኝ እኔ ግራ ገብቶኛል። የወገቤ ነገር የወገቤ ነገር ምን እንደሚሻለኝ አብሶ ማለት ነው እንደ ስትጠሩ ምናምን ፎቅ እናታችሁ የሆነ እንትን ዝም ብላችሁ አቤት ብላችሁ ከተጠራችሁ በኋላ መረጋ ብላችሁ አንዴ ጠሯችኋል። ሁለተኛ ሲ ደግሞ አቤት ብላችሁ ቀስ እያላችሁ ተራምዳችሁ ሄ እንደዚህ ሩጫ ስትሮጡ ነገርኳችሁ። አጋጣሚ ህጻናት ያለበት ቤት ምናምን እኮ ለመሬት ላይ የሆነ ነገር ሊደፋ ይችላል፣ ሊጥሉ ይችላሉ። እዛ ጋር አንሸራውት ብዙ ልጆች ግን እንደዚህ በዚህ ጉዳይ እንደተሰበሩ ግን ታቃላችሁ። ወቆ በጣም ብዙ ልጆች አንዷም እንደውም እንዲን የተገነጣጠለችው እንደዚህ እግሯ ማለት ነው እና በጣም ከባድ ነው። ነገርኳችሁ እዚህ ሴራሚክ ላይ ወርቃችሁ ጉድ እንዳትሆኑ። እኔ እህታችሁ የረጅም ዓመት ወገቤን የሚያመኝ ማለት ነው እውነት ግን ማንም አይረዳችሁም እንደዚህ የሆናችሁ ስትሉ ይሆናል። አይደለም እ ብቻ ምን ብዬ ልንገራችሁ በእውነት እና ከባድ ነው ብቻ እና እኔ እታችሁ እንግዲህ እንደዚህ ወገቤን እያሰብኩ አበረታቱን። ግን እሺ ሰብስክራይብ እያደረጋችሁ እ እ እንደዚህ እያሰብኩ ነው ወገቤን አያችሁ። እንደዚህ ነው ወገቤን እያሰርኩ ያለሁት፣ ይታያችኋል። እንዲህ ነው ሁልጊዜ፣ እንደዚህ ነው ወገቤ ታስሮ ነው ያለው። እማ በጣም ከባድ ነው እና ጥንቃቄ አድርጉ። ነው መላው እንትን ስትሉ ጥንቃቄ አድርጉ በጣም ይሄ በልጅነቴ ይኔ በቃ ወገቤን ማለት እንደዚህ ነው ማስረው በቃ ያመኛል። ስለሚያመኝ ነው በጣም ነው የሚያመኝ። እንደውም እንደዚህ ጠበቃ አይጌማ ካላሳኩት በቃ ያመኛል። ወተና አይደለም እና ከስንት አንዴ ሲነሳብኝ ሲነሳብኝ እንደዚህ ወገቤን እንደዚህ ነው ማስራው እና መነሻው ሽንት ቤት ውስጥ ወድቄ ነው። እና እናንተም ጥንቃቄ አድርጉ አረብ ሀገር አብዛኛው ያ ሴራሚክ ስለሆነ ሽንት ቤቱ በዛ ላይ ሰፊ ከሆነ እንደዚህ ትን ስትሉ በጣም ከባድ ነው እና ቀጣ እና ሀገሬ ስገባ ፎዶ አገብቼ እንደው ምኞቴ ለምለሜ ቡታጅሮ የሄደችበት ይሄ ምንድን ነው የሚባልበት እና እዛ ቃል ከሄጂ ምናምን በቃ እዛ እኔ ሕክምና ቦታ አልሄድም፣ ቀጥታ እዛ ነው የሚሄደው። እዛ ሄጄ ማለት ነው እዛ ለምን እንደሚሄድ አወቃችሁ ከዚህ በፊት ብቻ ስሙ ጠፋብኝ። ይልጋ ደም ውስጥ ነው የሆነ እንደዚህ ዋው የሚፈላበት ቦታ ነው። እዛ ሄጄ በቃ እግሬን እዛ ተዘብስፌ ምናምን ሰውነቴ ሙሉ ሰውነቴ እጉዝ እያለው ነው እንደውም ማይክ እንደውም እርጉዝ ሰው እንደዚህ አይነት ቦታ ተናይልም ያሉ እኔ እንደዛ ሆኜ ሄጄ እግሬ ማለት ነው ለቀቀኝ። አንድ ሁለቴ ሶስቴ ነር ነው መሰለኝ በቃ ለቀቀኝ። ግን የሆነ ሰዓት ላይ እዚህ ከመጣሁ በኋላ ትን ብሎኝ ነበር፣ ግን እንደ በፊቱ አይደለም እግዚአብሔር ይመስገንና በቃ አሁንም ልብ ያለው ወደዛ ነው። ግን ስሄድ የትኛው ነው የሚሄደው? ለምለም ለሚሄደችበት ለቡታጅሮ ለምለም ለሚሄደችበት ቦታ ነው የሚሄደው። እንደዚህ አሸዋ ስር ተኝታ ከላይ የትኩሱን አሸዋ ያለበት ሰዓት ማለት ነው እዛ ነው የሚሄደው ህክምና ቦታ ማለት እና በጣም ወገቤን እኔ በቃ ምን ብዬ ልንገራችሁ፣ በቃ ዝም ምን ምለው፣ በቃ ያበሳጨኛል። አንዳንዴ አንዴ ራሱ እንደው ያበሳጨኛል። በቃ እግዚአብሔርን ብስጭት ትላለው። ወገቤን ነው እግዚአብሔር ይመስገን። ሌላ ሁሉ ነገር ሰላም ነው። ጤና እግዚአብሔር የተመሰገነ ይሁን። ግን ወገቤን እኔ እንደነገርኳችሁ ነው። መነሻውን ነግሬያችኋለሁ፣ በሽንት ቤት ውስጥ ወድቄ ነው። ጥንቃቄ አድርጉላችኋለሁ፣ የኔ ውድ ቤተሰቦቼ ምን ይመስላል። አላስረዝምባችሁም እና ሰብስክራይብ አድርጉኝ። ቪዲዮውን ደግሞ አይታችሁ ጨርሱልኝ፣ ስወዳችሁ ሰዓቷን አስቆጥሩልኝ። እሺ የኔ ልጆች፣ ቪዲዮውን አይታችሁ ጨርሱልኝ። በትንትና እንደው እንደነገርኳችሁ ባይመቻችሁ እንኳን ከፍታችሁ አንድ ደቂቃውን አስጨርሱልኝ። በቅንነት ልባችሁ ቅን የሆነ እንደዛ አድርጉልኝ። ደግሞ ሰብስክራይብም አድርጉኝ። እሺ እና ይህንን ይመስላል እላችኋለሁ። ከእንደዚያም ነገር እግዚአብሔር ተጠብሰኮ ገበመ እውነቴም ያው በወገባችኑ ጎንበስ ቀና እንቅስቃሴ፣ እቃ ከፍን ለፊታቸው የምናነሳው ከመኪና አንዳንዴም ከመኪና ከባድ ከባድ ነገር አውርዳለሁ፣ ብድግ አደርጋለሁ። ገባችኋል? ያያ ነገር ነው የጎዳኝ እና ከባድ ነው ብቻ እና ይህንን ይመስላል ውዶቼ ሰላሙኑልኝ ባይ